ሰላም ቅዱሳን እንዴት ናችሁ? ዛሬ ደግሞ ስለ ጸሎት ኃይል እንማራለን። ትምህርቱን ከመጀመራችን በፊት እንጸልይ። እግዚአብሔር አምላክ ሆይ እናመሰግንሃለን፣ ከአንተ ጋር የምንነጋገርበትን የጸሎትን መንገድና እድል በልጅ በኢየሱስ ክርስቶስ በኩል ስለሰጠህን ስምህ የተባረከ ይሁን። እግዚአብሔር አምላክ ሆይ ዛሬ ደግሞ በጸሎት ውስጥ ኃይል እንዳለ ጉልበት እንዳለ አንተን ማወቅ እንዳለ አንተን መፈለግ እንዳለ እግዚአብሔር የዘላለም አምላክ ሆይ ልታሳየንና ልታስተምረን ከእኛ ጋር ስላለ ተመስገን። በጸሎት ውስጥ ያለውን ጉልበት እንድንረዳ ወደ አንተ እንድንጸልይ አቅምና ጉልበትን ስጠን፣ በኢየሱስ ክርስቶስ ስም። ጸሎት እንግዲህ በእኛና በእግዚአብሔር መካከል የሚደረግ የቅርብ ግንኙነት የአባትና የልጅ ህብረት ነው። በልጁ በኩል አብን የምናገኝበት መንገድ ሲሆን ለእግዚአብሔር ሀሳባችንን የምንገልጽበት የእሱን ሀሳብና ፈቃድ የምንሰማበት፣ የምንረዳበት የእኛና የእግዚአብሔር መግባቢያ ቋንቋ ነው። ጸሎት ልብን ወደ እግዚአብሔር የምናፈስበት የምናቀናበትና የምናዘነብልበት ነው። ጸሎት የማይጸልይ ክርስቲያን ከውሃ ውስጥ እንደወጣና መተንፈስ እንዳቃታው አሳ ነው። ምክንያቱም ጸሎት ለክርስቲያን እስትንፋስ ስለሆነ፣ ጸሎት ለክርስቲያን ሕይወት ስለሆነ፣ ጸሎት ለክርስቲያን ከእግዚአብሔር ጋር የሚገናኝበት መስመሩ ስለሆነ፣ ጸሎታችን ኃይል አለው፣ ጸሎታችን አቅም አለው። ስለዚህ ጸሎት የምንጸልየው ዝም ብለን አይደለም። ጸሎት የምንጸልየው ወደማይሰማ አምላክ አደለም። ያመነ ክርስቲያን በክርስቶስ ኢየሱስ የዳነ አማኝ ጸሎትን ወደሚሰማ ወደ እግዚአብሔር ሲጸልይ ጸሎት ውስጥ አቅምና ኃይል እንዳለ መጽሐፍ ቅዱስ ይነግረናል። ዛሬ ስለ ጸሎት ኃይል የተወሰኑ ክፍሎችን እናያለን። ጸሎት ከአቅማችን በላይ የሆነ ያልተጠበቀ የእግዚአብሔርን ኃይልና ጉልበት የምንቀበልበትና የምናይበት መስመር ነው። የጸሎት ኃይል አንደኛ፣ ያዕቆብ ምዕራፍ 5 ቁጥር 16 እንደሚነግረን የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች። ያመነ ሰው ጸሎት፣ የክርስቲያን ጸሎት በጸሎት ውስጥ ንግግር ብቻ ሳይሆን ከእግዚአብሔር ጋር ማውራት ብቻ ሳይሆን በውስጡ ፈውስ አለ፣ በውስጡ አቅም አለ፣ በውስጡ ምሕረት አለ፣ በውስጡ ድል አለ። ስለዚህ የጻድቅ ሰው ጸሎት ኃይል እንዳለው አቅም እንዳለው መጽሐፍ ቅዱስ ያስረዳናል። እንደገና በሁለተኛ ደረጃ ስንመለከት ደግሞ ኤርምያስ 33 ላይ እንደሚናገረው የእግዚአብሔር ቃል ወደ እኔ ጩህ፣ እኔም እመልስልሃለሁ፣ አንተም የማታውቀውን ታላቅና ኃይለኛ ነገር አሳይሃለሁ እንደሚል ጸሎት ከኛ አቅም በላይ የሆነ ታላቅና ኃይለኛ ነገር የምናይበት ኃይል ያለው አቅም ያለው ጉልበት ያለው መስመር እንደሆነ እንመለከታለን። ኤርሚያስ ምንም እንኳን ያለበት ሁኔታ የማይመች ቢሆንም በግዞት ቤት ውስጥ ያለ ቢሆንም ነገር ግን እግዚአብሔር ወደ ኤርሚያስ ሲመጣ እንዲጮህ እንዲጸልይ ከጮኸ በኋላ የሚያየው ነገር ስላለ የሚመለከተው ነገር ስላለ ካለበት ሁኔታ በላይ ከግዞት ቤቱ በላይ ካስጨነቀው ነገር በላይ ታላቅ የሆነ ኃይለኛ የሆነ ነገርን የሚመለከትበት እንደሆነ የእግዚአብሔር ቃል ያስረዳናል። ሌላውና ሶስተኛው የጸሎት ኃይል አዋጅን ያስገለብጣል። አስቴር ምዕራፍ 4 ቁጥር 16 እና አስቴር ምዕራፍ 9 ቁጥር 1 ላይ እንደሚናገረው የእግዚአብሔር ቃል በአይሁድ ላይ በወጣው አዋጅ በአይሁድ ላይ በተነገረው የመደምሰስ የመሞት የመጥፋት አዋጅ አስቴርና መርዶኪዎስ የመረጡት ውሳኔ አንድ ነበር እሱም ወደ እግዚአብሔር መጸለይ ነበር እሱም ወደ እግዚአብሔር መጫው ነበር ስለዚህ አስቴር ምን አለች ለመርዶኪዎስ መልእክት ስትልክ እኔና ደንገጡሮቼ እንጾማለን እንጸለያለን እናንተም ደግሞ ቀንና ሌሊት ሳትበሉ ሳትጠጡ በእግዚአብሔር ፊት ጹሙ ጸልዩ ብላ መልእክት ላከች የላከችው መልእክት ወደ መርዶኪዎስ እንደደረሰ የአይሁድ ሕዝብና መርዶኪዎስ ወደ እግዚአብሔር ቀረቡ፣ ጸለዩ። ያ የጸለዩት ጸሎት ግን ታላቅ ኃይልን አመጣ። ጠላት እንዳሰበው ሳይሆን፣ ሃማን እንዳሰበው ሳይሆን፣ ነገር ተገልብጦ መደምሰስን፣ መሞትን ከትውልድ ላይ ከአይሁድ ላይ በሙሉ እያነሳ ኃይል ያለው ጉልበት ያለው ጸሎት ነበረ። አስቴርን በንጉሱ ፊት ሞገስ ያሰጣት ልመናዋን ያሰጣት በንጉሱ ፊት ልመናሽ ምን እንደሆነ አስታውቂ፣ የመንግስት ኩሌታ እንኳን ቢሆን እሰጥሻለሁ እንድትባል ሕዝቧን ያተረፈላት የጸሎት ጉልበት ነበረ። በእግዚአብሔር ፊት የተንበረከከ ሰው በአደባባይ ሞገስን ያገኛል፣ ድልን ያገኛል፣ ማለፍን ያገኛል። ስለዚህ የጸሎት ጉልበት በነዚህ ሰዎች ላይ በአይሁድ ሕዝብ ላይ ሞትን መጥፋትን እንዳስቀራ። ይልቁንም ደግሞ ሊገላቸው ሊያጠፋቸው የነበረው ጠላታቸውን በበቀል እንደመታላቸው እንመለከታለን። ስለዚህ በእግዚአብሔር ፊት ስንንበረከክ በእግዚአብሔር ፊት ስንጸልይ ጸሎታችን ኃይል እንዳለው አውቀን በዙሪያችንና በእኛ ላይ የሚደረግ የትኛው አዋጅ እንደሚገለበጥ አምነን በእግዚአብሔር ፊት ስንቀርብ ጸሎት ኃይል ስላለው በዙሪያችን ያለ አዋጅ ይገለበጣል። በእኛ ነገር ላይ ያለ አዋጅ ይገለበጣል። የፈራነው ነገር ሊወርሰን ሳይሆን እኛ በድል ልንራመድበት ይገለበጣል። አራተኛው በጸሎት ኃይል የእግዚአብሔር አምላክነት ይታወጃል። ጸሎት አቅም አለው፣ ጸሎት ጉልበት አለው ስንል ከአባቶቻችን ጋር የሰራ የእግዚአብሔር መንፈስ ከአባቶቻችን ጋር የሰራ የጸሎት ጉልበት ዛሬም በእኛ ሀይ በእኛ አቅም በእኛ ጉልበት ሳይሆን ወደ እግዚአብሔር በምንቀርበው መቅረብ ግን እግዚአብሔር ነገሮቻችንን ይሰራል። በእኛም ጊዜ ደግሞ የእግዚአብሔር አምላክነት ይታወጃል። በጸሎት የእግዚአብሔር አምላክነት ይታወጃል። ዳንኤል 6 ከ1 እስከ 28 እንደምንመለከተው ዳንኤልን ለመክሰስ ሰበብ ይፈለግበት ነበር። ምክንያቱም ዳንኤል በጥበብም በሞገስም በሁሉ ነገር የተለየ ሰው ስለነበረ ዳንኤልን ሰበብ ይፈልጉበት ነበር። ሰበብ ሲፈልጉበት ዳንኤል ጋር የተገኘው ሰበብ አንድ ነበር። እሱም ወደ እግዚአብሔር መቅረቡ፣ እሱም እግዚአብሔር መፈለጉ፣ እሱም ጸሎትን መጸለዩ ከጸሎቱ በስተጀርባ ሕልምን የሚፈታ ራእይን፣ የሚገልጥ ኃይልን የሚያደርግ አምላክ አብሮት እንደሚንቀሳቀስ ገብቷቸዋል። ስለዚህ ጸሎቱን ማስቆም ነበር የፈለጉትና ሰበብ ሲፈልጉበት ዳንኤል ጋር የተገኘው የአምላኩን ሕግ መጠበቁ ነበር። የጽህፈቱ ደብዳቤ እንደወጣ ወይም ደግሞ እነሱ አስበው ከንጉሱ ጋር ተመካክረው ማንም በግዛት የሚኖር ሰው በእነዚህ 30 ቀናት ውስጥ ወደ ሰውም ሆነ ወደ እግዚአብሔር ምንም አይነት ጸሎት እንዳይጸለይ አውጅ ብለው ንጉሱን ካስፈረሙት በኋላ ህጉ ከጸደቀ በኋላ ዳንኤል ይሄንን ሲሰማ መስኮቱን ወደ ኢየሩሳሌም ከፈተ። ከዛ በቀን ሶስት ጊዜ በፊት ያደርግ እንደነበረው ሁሌ የሚያደርግ እንደነበረው እግዚአብሔርን መጥራት መጸለይ ዳንኤል ጀመረ። ከዛም በኋላ ጸሎቱን ከጀመረ በኋላ ሰበብ ፈላጊዎቹ ዳንኤል እንደ ጸለየ፣ ዳንኤል ወደ አምላኩ ፊት እንደቀረበ ሰሙ። መተውም ለንጉሱ ነገሩት። እንደ ነገሩትም አዋጅ ወጥቶ ስለነበረ ንጉሱ የሚሽረው ዘንድ ስለማይችል ይሄ አዋጅ በዳንኤል ላይ ሊፈጸም ተወሰነ። የተወሰነው ውሳኔ ዳንኤል በአንበሶች ጉድጓድ እንዲጣል ነበረ። እነዛ ሰበብ የፈለጉለት ሰዎች የዳንኤል ነገር ያበቃ ነበር የመሰላቸው፣ ሁለተኛ ዳግም እንደማይነሳ ከአንበሶች ጥርስ እንደማያመልጥ አስበው ጨርሰው ነበረ። ስለዚህ አዋጁ በዳንኤል ላይ ተፈጸመ። ዳንኤልን ወደ አንበሶች ጉድጓድ ጣሉት። ዳንኤል ወደ አንበሶች ጉድጓድ ሲጣል ግን የጠራው እግዚአብሔር የተንበረከከለት እግዚአብሔር ወደ እሱ የጸለየው እግዚአብሔር አብሮት ነው የገባው። ዳንኤል ብቻውን አልነበረም። ስለዚህ ዳንኤልን አንበሶች እንዳይበሉት፣ እንዳይጎዱት እግዚአብሔር መልአኩን ላከ። ዳንኤልም አንበሶቹን ተንተርሶ አሙቀውት በሰላም አደረ። ንጉሱም በማለዳ መጣ። ዳንኤል ሆይ ህግን ጥሰህ የተንበረከክለት አዋጅን ሽሬ የተንበረከክለት ያመለከው የጠራኸው የጸለይክለት እግዚአብሔር በእውነት አድነዋልን የአንበሶቹን አፍ ዘግቶልሃልን አሁ ንጉሶ ሺ ዓመት ንገስ አዋጅን ሽሬ የተንበረከኩለት እግዚአብሔር ለአንበሶቹ አፍ አልሰጠኝም መልአኩን ልኮ አድነውኛል አውጡት አለ ንጉሶ ዳንኤልም ወጣ ከዛ ንጉሶ እንደገና ሌላ አዋጅ ትላንትና የወጣ አዋጅ ነበረ። እሱን የሚያሽር ደግሞ ሌላ አዋጅ ታወጀ። በዳንኤል አምላክ ፊት የማይፈራ የማይንቀጠቀጥ በእኔ ግዛት ውስጥ ማንም ሰው እንዳይኖር። ምክንያቱ ሲባል የዳንኤል አምላክ ዳንኤልን ካንበሶች አፍ ሲያድነው አይተናል ያድናል ይታደጋል ብሎ ንጉሡ እንደገና በአገሩ ግዛት ላይ ሁሉ የእግዚአብሔር ስም ሲታወጅ የእግዚአብሔር ስም ከፍ ሲል የእግዚአብሔር ስም ሲነግስ ነገር ግን በምን በዳንኤል መጸለይ ምክንያት ስለዚህ ጸሎት በሕይወታችን የታወጀውን አዋጅ የሚያስቀይር የእግዚአብሔርን አምላክነት በሕይወታችን የሚገልጥ ምናልባት እኛ እግዚአብሔር በእኛ ላይ ይህን ያህል ስሙ ይገናል፣ ስሙ ይወጣል፣ ስሙ ይጠራል ብለን ላናስብ እንችላለን። ነገር ግን የጸሎት ኃይል ባለንበት ሁኔታ ባለንበት ሰፈር ባለንበት አገልግሎት ባለንበት ቦታ ሁሉ የእግዚአብሔርን ታላቅነት እንዲታወጅ በዙሪያችን ያደርጋል። አምስተኛው የጸሎት ኃይል ቦታና ሁኔታ እንደማይገድበው፣ በምንም አይነት ሁኔታ ውስጥ ሆነን ብንጸልይ ጸሎታችን ኃይል እንዳለውና ወደ እግዚአብሔር እንደሚደርስ መጽሐፍ ቅዱስ ይነግረናል። ዮናስ ምዕራፍ ሁለት ቁጥር ከሁለት እስከ 11 እንደሚናገረው ዮናስ አጥፍተዋል፣ እግዚአብሔርን በድሏል፣ ኮብልሏል፣ አልታዘዝ ብለዋል። ከዛም በኋላ ቅጣት ተወስኖበታል። የተወሰነበትም ቅጣት በጣም አስፈሪና ማንም ሊቋቋመው የማይችል ከባድ ነበረ። ዮናስን ሲጥሉት የተሰናዳ የተዘጋጀ አሳነባሪ ነበረ የተቀበለው። ስለዚህ ዮናስ አሳነባሪ ሆድ ውስጥ ሆኖ ጸሎት እንደሚሰማ ጸሎት ኃይል እንዳለው ወደ እግዚአብሔር እንደሚደርስ ስላመነ ዮናስ በአሳነባሪ ሆድ ውስጥ ሆኖ ወደ እግዚአብሔር ጸለየ። እግዚአብሔርም ጸሎቱን በዛ በማይሰማ በሚመስል በምድር መሰረት ውስጥ እያለ ጸሎቱን ሰማ። ከሰማይ ትእዛዝ ወጣለት። አሳነባሪውም ዮናስን በየብስ ላይ ተፋው፣ ይላል መጽሐፍ ቅዱስ። ስለዚህ በምንም አይነት ሁኔታ ውስጥ ብንሆን፣ በምንም አይነት ችግር ውስጥ ብንሆን እግዚአብሔር ጸሎታችንን ይሰማል። የጸለይነው ጸሎት ደግሞ ኃይል አለው፣ ጉልበት አለው፣ ካለንበት ነገር ያወጣናል። ሰባተኛው ስለ ጸሎት ስንመለከት የጸሎት ምሳሌያችን የሆነው ጌታ ኢየሱስ ክርስቶስ ነው። የጸሎት ኃይልን ስንመለከት ጸሎት ለእግዚአብሔር ፈቃድ ብቻ እንድንኖር ያደርገናል ከራሳችን ፈቃድ ወጥተን ከራሳችን ፈቃድ አልፈን ለእግዚአብሔር ፈቃድ ለሆነው ነገር እንድንኖር ያደርገናል። ማርቆስ 14 35ና 36 ላይ ስንመለከት ጌታ የሱስ ክርስቶስ ወደ መጨረሻው የተሸከመው ከባድ ጽዋ ነበረ፣ ኃጢአት ነበረ፣ መርገም ነበረ፣ ጨለማ ነበረ። ከዛ ነገር የተነሳ አንድ ጸሎት ጸለየ። ጌታ ብ የምትወድ ጽዋ ከኔ ትለፍ ነገር ግን የኔ ፈቃድ አይሁን ብሎ እንደ ጸለየ ጸሎታችን የእኛ ፈቃድ የሚፈጸምበት ሳይሆን የዓለምን ኃጢአት የሚያስወግድ የዓለምን ኃጢአት ሁሉ የሚሽር ነበር ያ ወቅት። ስለዚህ ለጌታ ኢየሱስ ክርስቶስ ኃይልን፣ አቅምን፣ የጸሎትን ጉልበት በዛን ጊዜ እንደሆነለት እንመለከታለን። ስለዚህ ጸሎት ኃይል እንዳለው ሁላችንም ተረድተን ሳታቋርጡ ጸልዩ፣ ዘወትር ጸልዩ ብሎ ያዘዘንን ትእዛዝ ጠብቀን ከእግዚአብሔር ዘንድ ኃይል እንደሚሆንልን አምነን በምንም አይነት ሁኔታ ውስጥ ብንሆን እንድንጸልይ ከዛም ደግሞ እየጸለይነውን የጸሎት ኃይል እንደምናይና እንደምንቀበል የእግዚአብሔር ቃል አስረግጦው ይነግረናል። የጸሎት ኃይል እንዲጨመርልን ሁላችንም ጸለያለን። እግዚአብሔር አምላክ ሆይ ስላስተማርከን እናመሰግናለን። ጌታ ሆይ በዚህ ዘመን በዚህ ጊዜ በጣም ልንተጋ በጣም ልንጸልይ ወደ አንተ ልንቀርብ የሚያስፈልግበት ጊዜ ነው። በዚህ ጊዜ ደግሞ ጸሎት ኃይል እንዳለው አምነን፣ ከአንተ ጋራ መቆራኘት እንደሆነ አምነን እግዚአብሔር አምላክ ሆይ በምንጸልየው ጸሎት ውስጥ የእምነት ጸሎት እንድንጸልይ ካለንበት ሁኔታ የሚያወጣ ጸሎት እንድንጸልይ የዘላለም አምላክ እግዚአብሔር ሆይ የጸሎት ኃይል በእኛ ላይ እንዲሰራ በኢየሱስ ስም እንለምናሃለን፣ በጌታ በኢየሱስ ስም